ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? የማወዳችሁ የማከብራችሁ የመሳሳላችሁ ውድ ቤተሰቦች እንዴት እንዴት እንዴት አላችሁ? በንደየ ሰዓት አቆጣጠራችሁ በያላችሁበት የክርስቶስ ሰላም ይብዛላችሁ እላለሁ። እንዲሁም ሙስሊም ወገኖች ሰላማችሁ ብዝዝት ይበልልኝ ውዶች። እኔ አለሁ። እግዚአብሔር ይመስገን፣ የተመሰገነ ይሁን። ደህና ነኝ። ለማታውቁኝ አልማዝ እባላለሁ። የማዳም ሸቃላ ከማዳም ኩሽና ትላላችሁ። ኩሽና ብቻ አይደለም በነገራችን ላይ እና ኩሽና ብቻ አይደለም። እኔ አጠቃላይ ስራ ነው የምሰራ ማለት ነው። የአሰሪዎችን ስራ አጠቃላይ ነው የምሰራ። ያ ማለት ጽዳትም፣ ምግብም፣ ልጆችም ምናምን በቃ እንግዳ መስተንግዶ ምናምን ብቻ ምን አለፋችሁ ፎቅ ያለ እና ውዶችዬ እኔ ፎቅ የለብኝም እግዚአብሔር ይመስገን፣ እንጂ ስራው በጣም ብዙ ነው። ጽዳት አጠቃላይ እኔነማ ጸዳ ያው እንግዲህ የጽዳትን ነገር እናንተ ታውቃላችሁ። ይሄ ብቻ የምንለው ነገር አይደለም። ከጣራ እስከ ግድግዳ ከግድግዳ እስከ ወለሉ ድረስ ሴራሚክ ምናምን ከወለል እስከ ግቢ ከግቢ ሽንት ቤት ሽንት ቤት ቅብጥርጥስ ብቻ ምን አለፋችሁ፣ ጽዳት ሲባል በጣም ብዙ አይነት ጽዳት አለ። ልብስ ማጠቡ አለ፣ ብዙ ነገር አለ። ና እዛ ውጪ ብዙ ብዙ በጽዳት በኩል ዝርዝር የማንጨርሰው ብዙ ስናጸዳ ስንፈትግ የምንለው ጽዳቶች አሉ። እዛ ውጭ ደግሞ ቁርሱ ምኑ ምሳው ራቱ አለ። እንግዳ ሲመጣ መስተንግዶ አለ ምናምን። ብቻ ምን አለፋችሁ፣ ያው ይህን የሚያውቀው ድካማችን ልፋታችን የሚያውቀው ማለት ነው። ያው እዚህም እየሮጥ ሮጥ እያልኩ ጊዜ እንዳያልቅብኝ በዚህን ሰዓት አሁን ይህን ማጸዳ ከዚህ በፊት ሽንት ቤቶችን አጽድቼ ጨርሻለሁ። ቁርስ ሰርቼ ጨርሻለሁ። አራስ አለች ደግሞ ልጆቿን፣ የሴትዬ ሴት ልጆች ብዙ ብዙ ስላሏት ያው ተራ በተራ ይወልዳሉ። እኔ ነኝ እነሱን የአረቦችን የባህል የአራስ ምግብ እያበሰልኩ ምሰጣት ማለት እና ውዶች የ የአራስ ምግብ የአረቦችን እያዘጋጀሁ እሰጣታለሁ ማለት ነው። ለራሷ እንደ ማንኛውም ቤተሰብ ወይም እንደ ማንኛውም የአስሪዎች ቤተሰቦች እንደሚመገቡት አይደለም። አራስ የምትመገበው ያው እኛ ኢትዮጵያ ያናቀ ያለን ለየት አይደለም የሚል የአራስ ምግብ የእነሱም አለ ራሱን የቻለ ማለት ነው። ስለዚህ ለእሷ ማዘገጃጃ አለው። እንደገና ደግሞ አሉ ቤተሰቡ በጣም ብዙ ናቸው። ለእነሱም እንደየፍላጎታቸው ነው፣ ቁርስ፣ ምሳምራት፣ ራት ነው። ምናልባት አንድ አይነት ብዙን ጊዜ የሚበሉት እንጂ ቁርስ ላይ ምሳሌ ትንሽ ያስቸግራሉ ማለት ነው። እላቸዋለሁ የተለያየ ምናምን ነው እንት የሚሉት እሱን አዘገጃጃለሁ። ብቻ ምን አለፋችሁ ህፃናቶች ልጆችም አሉ፣ የልጅ ልጅ ናቸው። በነገራችን ላይ የአሰሪዎቼ ልጆች እንኳ ትልቅ ናቸው፣ ግን የአሰሪዎቼ የልጅ ልጅ እኔ ጋና ያሉት ማለት ነው። እኔ ነኝ ማቸው ምናምን ምናምን። ብቻ እግዚአብሔር የተመሰገነ ይሁን። ግን አጽድታችሁ፣ እንደገና ግድግዳውን ያቆሽሹታል ወዲያውን ጁሲ ደፋሉ፣ ፍሪጁ ምኑን አስሬ ይከፍቱታል። በቃ ምናምን ኩሽ ነው በር ስለሌለው እዚው አብረውኝ ነው ስንጋፋ ስንታገል ምኑ ለወንጆቹ ጋር ሞላቸዋለሁ። ብቻ ስለሁሉም ነገር እግዚአብሔር ይመስገን እና በርቱልኝ ውዶች እህቶቼ አይዟችሁ፣ በርቱ። ማልፍ ቀን የለም ይህ ቀን አልፎ ደግሞ ነገ እንደ ታሪክ የምናወረው ይሆናል ማለት ነው። ገንዘባችሁን የያዙ በድጋሚ አሁንም ነግራቸዋለሁ በየቪዲዮ ሁሉ ላሳስባችሁ መወደው ነገር ቢኖር ገንዘባችሁን ያዙ፣ እወቁበት ማለት ነው። የማይታመን ሰው አትስቱ፣ አበድራችሁት የማይመልስ ሰው አትስቱ። የምሬን ነው የምነግራችሁ። ለምን በገዛ ገንዘባችሁ ውስጥ ትጣላላችሁ? የገዛ ገንዘባችሁን ደም ተፍታችሁ ያመጣችሁትን ገንዘብ ደግሞ ቁጭ ብሎ ሰጥቶ ቁሞ ለመና ቁሞ ተለምኖም የማይገኝ ከሆነ ለምን ትሰጣላችሁ? ስለዚህ ገንዘባችሁን ጨበጥ አድርጉላችኋለሁ። ሌላኛው ደግሞ በስደት ፍቅር ባትሉ ጥሩ ነው። በስደት ፍቅር የለም። እኔ እንደ ራሴ ነው እንግዲህ ስለዚህ አገር ይደረስበታል ብዬ አስባለሁ። እና ገንዘባችሁ ነው ዋናው ነገር እላችኋለሁ። በተረፈ እናንተ ጋር ስራ እንዴት ይዟችኋል? በርቶልኝ እና ጽዳቴን ጨራርሽ እዚህ ላይ ጽዳቴን ጨራርሼ ምናምን ወደ ምሳ ላይ እየሰራሁ ነበረ። ይሄ መርጎግ ነው የሚባል መርጎግ፣ እሱን ሰራሁላቸዋለሁ ዛሬ። የተለያየ ምሳ አልሰራሁም፣ ቁርስ ከበሉ በኋላ መርጎግ ነው የሰራሁት ማለት ነው። እና እሱን በላንላቸዋለሁ። ከዛም ወደ ሌሎች ስራዎች ምናምን ስሰራራ ቆየሁ። በነገራችን ላይ ትንሽ ደቂቃዎች ማለት ትንሽ ሰዓታቶች በፊት ነው ይሄን ቪዲዮን የሰሩት። ግን ያው አሁን ባለችኝ አጋጣሚ በጎን ልብስ እያጠብኩ ግቢ ምናምን አጸደዳደሁና አጋጣሚ ባለችኝ ዝም ብዬ ወጣ ብዬ ባወጣውበት አጋጣሚ ሬከርድ ላድርግ ብዬ ነው። ያው ታውቆታላችሁ፣ ጊዜ የለማ መሯሯጥ አይደለም። ስለዚህ የኔ ውዶች አበረታቱኝ፣ የምር አበረታቱኝ። እዚህ ላይ እንደምታዩት ጽዳታ ጥርቼ ጨርሼ፣ የምርጉጉን ማለት ነው እንትን እየሰራው ነው፣ ዱቄት ላቦካ። በነገራችን ላይ እያንዳንዱ ቤት እና የተወደዳችሁ የተከበራችሁ ቤተሰቦቼ፣ እያንዳንዱ ቤት ይለያያል ማለትም እና አንዳንዶቹ ክቡዝ ገዝተው መርጎጉን የሚሰሩ ይሆናል። ያው ኤዳሞ ከተሰራ በኋላ ያ ማለት ኤዳሞ የስጋም ሊሆን ይችላል፣ የዶሮም ሊሆን ይችላል። ያው ድንች፣ ካሮት፣ ኩሳዋ፣ ባደንጃዋን ምናምን ይጨማመርበታል። ያው ቲማቲም፣ ነጭ ሽንኩርት፣ ቀይ ሽንኩርት እንዳለ ሆኖ ማለት ነው። እና ኤዳሞ ከተሰራ በኋላ ክቡዝ ቆራርሶ ወይም ተቆራርጦ ይሰራል መርጉግ፣ ማለት ነው። አንዳንዶች ቤት አንዳንዶች ደግሞ ሊጥ አጅናና ቦካና፣ እሱም ትንሽ ደቂቃ፣ አንዳንዴም ቶሎ መስራት ትችላላችሁ። ወዲሁ እንዳቦካችሁት መስራትም ትችላላችሁ። ከፈለጋችሁ ደግሞ አንድ ሀያ ደቂቃ ብታስቀምጡ ጥሩ ነው፣ ደስ ይላል ማለት ነው እና እሱን እየዳመጥኩኝ እየቆራረጥኩ ከኢዳሙ ላይ ጨማር ኩትራቸዋለሁ። የአሱን ብስል ካለ በኋላ ጫምር ላይ እሱን ደብለቅለቅ አድርጌ እንዳያያዝብኝ ሊጡ የተቆራረጠው ሊጥ ኢዳሙ ላይ ሳስገባ ወይም ሲጨመር ሊጡ እንዳያያዝ የፊት የፊቱን የሚጨመረውን ከኢዳሙ በማማሰያ ገልበጥ በጥ ማድረግ አለብኝ ማለት ነው። አለዛ ሊጥ ስለሆነ የመጨባበጥ ነገርና ገንፎ እንዳይሆንብን ማለት ነው። ሌላው የኛ ቤት ቤተሰቦች በነገራችን ላይ እንደዚህ ድርቅ ያለ ነገር ምናምን አይፈልጉትም፣ የምርጉግ ማለት ነው። መረቅ ያለው ነው የሚፈልጉት። መኮረኒያም እንደዚው መረቅ ያለው ነው የሚፈልጉት ማለት ነው። እና እኔ ለስለስ አርጌ መረቅ ያለው ስለሚፈልጉት ለስለስ አርጌ ስረውላቸው በጣም ተመችቷቸው፣ የምሬንም ነገራቸው እያመሰገኑ እና በጣም ተመችቷቸው በሉላችኋለሁ እና መጨረሻ ላይ ቅቤ ነው ያረጉበት፣ ቅቤ ነው እኛ ቤት ቂጣም ሲበላ መርጉጉም ሲበላ ብቻ፣ ምን ያለፋችሁ በቅቤ ብዙን ጊዜ ቅቤ ተጠቃሚዎች ናቸውና፣ ይኸው እንደዚህ እየቆረጥኩ ነው ሊጡ እንዳመጨ፣ እንደዚህ እየቆረጥኩ ነው ከኢዳሙ። ለመጨረሻ ያውላችሁ እንደምታዩት እየጨመርኩ ማለት ነው። እንደዚህ ነው የሰራሁት፣ ያው ታውቁታላችሁ፣ መታውቁት እና ሊት ደግሞ ያው ማለት ዱቄት ደግሞ እንደየፍላጎታቸው እንደየአሰሪዎቻቸው ነው። እኛ ቤትም እንደዚህ አንዳንዴ በጥቁር ስንዴ ማለት በስንዴ ወይም በጥቁር ዱቄት በጥቁር ዱቄት ወይም ደግሞ አንዳንዴ ደግሞ በነጭ እንደዚህ ዱቄት። አሁን የሰሩት የነጭ ዱቄት ነው እና የፍር ነው ማለት ነው። እና እንደየሰው ፍላጎት ነው የሚሰራ። ይህ ጥቁርም ይጠፍጣል እራሱ እኔ አጋጣሚ የሆነ ሰው አምጥቶ እኔ እንኳ ሰርቸው አላቅም። ብዙ ጊዜ ነው የሚመች በነጩ ስለሆነ በፍርን ዱቄት ስለሆነ እሱ ነው የምሰራላቸው ማለት ነው። እነሱም ተመችቶ እና ተመችቷቸው ነው የሚበሉት ማለት ነው። እንደነገርኳቸው ብዙ ጊዜ እኛ ቤት አሰሪዎች ቤተሰቡም በሙሉ አብዛኛዎቹ ሰው የሆነ የማይወደው ብዙ ጊዜ ቂጣ ምናም ቁርስ ላይ ራሱ ጋግሬ በማቅረብ ሰዓት ያው ኢዳማት ይቀርባል። ኢዳማት ማለት ቲማቲም ለብለብ፣ ፉል አደስ። በቃ ብቻ ደግሞ ሱቅ ላይ የሚገዙት አለ እንደ ሱዳን ጅብን፣ ጅብን ምላህ፣ ጅብን አድያ ምናምን ማር ሙራባ፣ እንደዚህ ደግሞ በቁም በቁም ሰላጣ አለ ደስ አይከተፍ ሱሱ እዛዎች እንደ እንቁላል ፍርፍረ ምቀቅለ ምናምን ብቻ የሚሰራሩ ነገሮችንም ሰራርች ሱቅ ተዘጋጅተው ፓክዶ ነው የመጡ ነገሮች። እሱን ጫማ ምሬ ቅቤ አይጠቀም ሰውየ። እነዚህ ነገር ግን ይጠቀማል። አቅቤ ውጭ ማለት ነው ሴትዮ አስሬ ሴትዮዋና ሌሎቹ ልጆች በጣም ነው የሚወዱት። እንደ ውሀ ነው ቅቤ ተጨፍቆ በጣም የሚባሉት ማለት ነው። እኔ ፈራለሁ ራሱ የእውነት ማለት ያም አልኮ ሲበዛም እና እኔ ፈራለሁ። እኔ አልጠቀምም። እናዚህ ያው መርጎጎ ተሰርቶ አለቀ። እንደነገርኳችሁ መረቅ ያለው ለስለስ ያለ ነው ማለት ነው። እነሱ ስለፍ የሚፈልጉት እንደ ያሰሪዎቻችሁ ባህሪ አይደለም ትሄዱ እና እነሱ እንደዛ ስለሚፈልጉት ነው እንደዚህ አድርጌ ሰራውላችሁ። እዛ መጨረሻ ላይ ከላዩ ላይ ቅቤ አደረኩላችኋለሁ። አሁን የምታዩት ድንች ወዳለበት ካሮቱን፣ ካሮት ወዳለበት ደግሞ ድንች ጠጋ እያረኩ ነው ማለት ነው። ማለት ለሁሉም ሌብል ሆኖ እንዲመጣ። በእርግጥ ብዙ ነው ኮድረው አላሳየዋችሁም እንጂ ብዙ ነው ያጨመርኩበት፣ ግን ቢሆንም በአንድ በኩል ካሮት ብቻ ድንች ብቻም በአንድ በኩል እንዳይሆን ሁሉንም ሚክስ ለማድረግ ነው። እንደዛ ምችቸ እዚህ ላይ ደግሞ ቅቤ እያረኩ ነው። ቅቤ እያልኳቸው ነበረ ያው አስሪዎች ጎን ስላሉ አንድ አይሰሙኝ። ያው ዝም ብዬ ቪዲዮ ነው ሳይሰሙኝ የምሰራው ማለት ነው፣ እና ሪከርድ አረጋለው ማለት ነው እነሱ ከላሉ በሌሉበት ወይም ህነሱ ዞር ልና የሆነ ስራ እየሰራው በጎን ዞር ብዬ ሪከርድ አረጋለው ማለት ነው። ወይም ባለ እና ውዶች ባለችኝ ትርፍ ጊዜ፣ ትርፍ ጊዜ ቀን አይታሰም እኔ ጋ በስላሴ ስም፣ አረ ቀን አይታሰም እናቴ። በዚህ ምግቡ ስትሉ በዚህ ጽዳት አለ፣ ዳግመኛ ጽዳት አለ በዚህ እንግዳ የወንዶች የወንዶቹ፣ እንግዳ እና የወንዶቹ የልጆቹም ሆነ የሰውየው ያሰረ የወንድየው ማለት ነው። እንግዳ በዚህ ይመጣል። እነሱን እያስተናገድኩ በዚህ ደግሞ የሴትዮዋ ጓደኞች፣ ዘመዶች ይመጣሉ ማለት ነው። በዚህ የሴቶቹ ምናምን ብቻ እንግዳኛ ቤት ዘጭ ነው። በቀን አስር ምናምን